ሰላም ሰላም ውድ ተከታይቶቼ እንዴት ናችሁ? ሰላም ናችሁ ወይ? ዛሬ አብረን የፀጉር ማስክ እንሰራለን። እዚህ ጋር በደንብ የበሰለ አቮካዶ አለኝ። እዚህ ጋር ደግሞ አንዳባ ሙዝ አለኝ። እዚህ ጋር ደግሞ የምግብ ዘይት አለኝ ማለት ነው። ሶስቱን አንድ ላይ እንቀላቀላለን። በዚህ መልኩ እኔ አድርጌያለሁ። አሁን በመፍጫ በደንብ አርጌ እፈጨዋለሁ ማለት ነው። በደንብ አርጌ እፈጨዋለሁ በዚህ መልኩ ፈጭቻለሁ። እየፈጨሁ እንዳላሳያችሁ ስልኬን ማስቀመጫ ቦታ ስለሌለኝ ስላልተመቸኝ ነው። እንደዚህ በጣም አርጌ በደንብ አርጌ ፈጨዎች። ለፊት ራሱ በጣም አሪፍ ነው። በጣም አሪፍ ጥቋቁር ነገር ፊት ላይ ያለብኝና እጠቀመዋለሁ ነው በጣም በጣም አሪፍ ነው። ይህን ጸጉራችን ላይ እንቀባና ወይ ሁለት ሰዓት ወይ አንድ ሰዓት ፀጉራችን ላይ ቆይተን ከዛ በሻምፖ ፀጉራችንን በደንብ አድርገን እንታቀባለን ማለት ነው። እንደዚህ ለሚነቃቀል ጸጉር ለሚበጣጠስ ጸጉር በጣም አሪፍ ነው። ሙዙ ያው እየጠቆረ ሙዝ ነው የማይበላ ስለጠቆረ አቮካዶም ደግሞ እንደዛው የጠቆረ ነው፣ በጣም የበሰለ መዳን ቤት የምንሰራ ልጆች ብዙ ጊዜ እንደዚህ አናጣምና፣ ከምንጥለው እንደዚህ አድርገን ለጸጉሯችን በጣም አሪፍ ነው። በጣም ትወዱታላችሁ፣ ሞክሩት። በጣም አሪፍ ነው እና ሞክሩት፣ እና አስተያየታችሁን ኮሜንት ላይ ጻፉልኝ። አመሰግናለሁ።